ሰላም ጤና ስጥልኝ። በአራቱ ማዘናት የምትገኙ የተከበራችሁ የዩቱብ ቻናላችን ቤተሰቦች የሰዓቱ መረጃዎች ከሀገር ውስጥ ከውጭ የተሰሙ በዘገባችን ያካተትናቸውን ይዤ ቀርቤያለሁ። በቅድሚያም ሰበር መረጃዎቹን ላስቀድም። ባንኮች እስከ ምሽቱ ሶስት ሰዓት ተኩል ድረስ ክፍት እንዲሆኑ የሚያስገድደው ደንብ ከባንኮች አሰራር ጋር የማይጣጣም ነው ሲል የባንኮች ማህበር አስታወቀ። ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ ጠቅላይ ሚኒስትር ዐቢይ አሕመድ የሚመሩት መንግስት ኢትዮጵያን ማስተዳደር ከጀመሩ ዛሬ ሰባት ዓመታት እንደፈነ ስላለፉት ሰባት ዓመታት ያላችሁን አስተያየት ምንድን ነው? ተወያዩበት። በጠቅላይ ሚኒስትሩ በሰባት ዓመታት የለውጥ ጉዞ ላይ ከእኛ ያዘጋጀነውን ጥንክር በስፋት እንዳስሰዋለን። በሌላ ዜና በአዲስ አበባ አርቲስቶች የተገኙበት የጠቅላይ ሚኒስትር ዐቢይ አሕመድ የስልጣን ሰባተኛ ዓመት መታሰቢያ ያደረገ የፓናል ውይይት መካሄዱ ተገልጿል። ዝርዝሩ ተዘጋጅቷል። ከውጭ ሩሲያ ሆን ብላ የራሷን ግድብ ማውደሟ መሰማቱ፣ እንዲሁም ከኳታር ገንዘብ ተቀብለዋል የተባሉት የኔታንያሁ ረዳቶች መታሰራቸው መገለጹ፣ ጨምሮም የእስራኤሉ ጠቅላይ ሚኒስትር የዓለም አቀፉን የጦር ፍርድ ቤት አሰራር ማዘዣ ቸል በማለት ወደ ሃንጋሪ መጓዛቸው ተሰምቷል። እነዚህንና ሌሎች ከሀገር ውስጥ፣ ከውጭ የተሰሙ አጫጭርና ዝርዝር ዘገባዎችን በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ላይ ተደራሽ እንዲሆን ሼር ማድረጉን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ጋበስኩ። በዝርዝር ወዲያስኩላችሁ መረጃዎች አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከሀገር ውስጥ መረጃ ባንኮች እስከ ምሽቱ ሶስት ሰዓት ተኩል ድረስ ክፍት እንዲሆኑ የሚያስገድደው ደንብ ከባንኮች አሰራር ጋር የማይጣጣም ነው ሲል የባንኮች ማህበር አስታወቀ። በአዲስ አበባ ከተማ አስተዳደር የወጣው ባንኮች እስከ ምሽቱ 3 ሰዓት ተኩል ድረስ አገልግሎት እንዲሰጡ የሚያስገድደው መመሪያ ከባንኮች አሰራር ጋር የማይጣጣም መሆኑን ማህበሩ ለመናኸሪያ ሬዲዮ ገልጿል። ይሁንና ባንኮች በዘመናዊ የቴክኖሎጂ አጠቃቀም አማካኝነት የተለያዩ የባንክ አገልግሎቶችን ለደንበኞቻቸው በቀላሉ ማቅረብ እየቻሉ በመሆኑ የምሽት አገልግሎት አላስፈላጊና አግባብነት የሌለው መሆኑን የባንክ ማህበሩ አስታውቋል። በመሆኑም የባንኮች ማህበር ዋና ጸሐፊ አቶ ደምሰው ሞገስ እንደሚገልጹት ደንበኞች በፖስ ወይም ኤቲኤም ማሽኖች፣ በተንቀሳቃሽ ስልክ የባንክ መተግበሪያዎችን፣ በኢንተርኔት ባንኪንግ አማካይነት የሚፈልጉትን አገልግሎት ማግኘት ስለሚችሉ ባንኮች እስከ ምሽቱ ክፍት ሆነው መቆየት አለባቸው የሚለው አስገዳጅ መመሪያ ተገቢ አይደለም ብለዋል። በተጨማሪም ማህበሩ በፌዴራል መንግሥት ስር ያሉ ተቋማትን የከተማ አስተዳደር በመምሪያ እንዲያስተዳድር የተሰጠው ስልጣን አግባብ እንዳልሆነና ይህ መምሪያ ከመውጣቱ በፊት የኢትዮጵያ ብሔራዊ ባንክ አስተያየት መጠየቅ እንደነበረበትም ይገልጻሉ። ይሁንና በተለይም ይህ መመሪያ የባንኮችን የሥራ ባህሪ ያላገናዘበና ለባንኮችም ሆነ ለደንበኞች ደህንነት አስጊ ሊሆን የሚችል መሆኑን የገለጹት ዋና ጸሐፊው አቶ ደምሰው በምሽቱ የሚሰጥ የባንክ አገልግሎት ለዘረፋና ለሌሎች የደህንነት ስጋቶች ሊያጋልጥ እንደሚችልም ጠቁመዋል። ይሁንና የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ ቁጥር 185 ሕዝ 217 የተሰኘ የትራንስፖርት አገልግሎቱን ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድና አገልግሎት ሰጪ ተቋማት ደግሞ ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድደው ደንብ ከየካቲት 29 ጀምሮ ተግባራዊ ማድረጉም ይታወሳል። ዘገባው የመናኸሪያ ሬዲዮ ነው። በሌላ መረጃ በአዲስ አበባ አርቲስቶች የተገኙበት የጠቅላይ ሚኒስትር ዐቢይ አሕመድ የስልጣን ሰባተኛ ዓመት መታሰቢያ ያደረገ የፓናል ውይይት መካሄዱ ተገለጸ። ኢትዮጵያ ላለፉት ሰባት ዓመታት ያስመዘገበችው የእድገትና የልማት ጉዞን አስመልክቶ ትናንትና ዛሬ ነገን ለኢትዮጵያ ህልውና በሚል መሪ ቃል በሀገር አቀፍና በከተማ ደረጃ ስለተገበሩ ልማቶች ስራዎች ላይ ትኩረት ያደረገ አሳታፊ የፓናል ውይይት ተደርጓል። ይሁንና የመጋቢት ትሩፋቶችን ያነሳው መድረኩ በሀገሪቱ የተመዘገቡ ስኬቶችን አስፍቶ ለማስቀጠል ጉድለቶችን ደግሞ ነቅሶ አውጥቶ ለማረም የሚያግዝ መሆኑንና የጋራ የውል ትርክትን እያነጸ እንደሚገኝም ተገልጿል። ይሁን እንጂ ወርሃ መጋቢት ታላቁ የኢትዮጵያ ህዳሴ ግድብ የተጠነሰሰበትና በርካታ ሀገራዊ ክንውኖች የተተገበሩበት ስለመሆኑ ተነስቷል። በውይይቱ እውቅ አርቲስቶች መታደማቸውም ተገልጿል። በማስቀጠል ጠቅላይ ሚኒስትር ዐቢይ አሕመድ የሚመሩት መንግስት ኢትዮጵያ ማስተዳደር ከጀመረ ዛሬ ሰባት ዓመትን ደፈነ። መንግስት ባለፉት ሰባት ዓመታት ፈጣን የኢኮኖሚ እድገት ማስመዝገቡን፣ የተለያዩ የመሠረተ ልማት ግንባታዎችን መከናወናቸውን፣ የአገልግሎት ሰጪ ተቋማትን በማደስ ለተገልጋዮች እርካታ ለማሟላት ጥረቶች እየተደረጉ መሆኑም ይናገራል። ዲሞክራሲያዊነትን በተመለከተም ካለፉት መንግስታት በተሻለ መልኩ የዲሞክራሲ ልምምድ እየተደረገ እንደሆነ በተደጋጋሚ ሲገለጽም ተስተውሏል። እርሶስ ያለፉት ሰባት ዓመታትን የጠቅላይ ሚኒስትር ዐቢይ አስተዳደርን እንዴት ይገመግሙታል? ስኬቶችን፣ ማሻሻል አለባቸው የሚሏቸውን አጋሩን፣ ተወያዩበት፣ አስተያየታችሁን በዚሁ ያስቀምጡልን። ክቡራን አድማጮች በመጨረሻም ከውጭ ወደ ያስኩላችሁ መረጃዎች አለፉ። ሩሲያ ሆን ብላ የራሷን ግድብ አወደመች። ሩሲያ በዩክሬን ድንበር አቅራቢያ የሚገኘውን የራሷን ግድብ ማውደሟ ተሰምቷል። ሩሲያ ግድቡን ያወደመችው የዩክሬን ብረት ለበስ ተሽከርካሪዎችን ለማገድ እንደሆነም ተገልጿል። ይሁንና የጀርመን ዜና አገልግሎት እንደዘገበው ሩሲያ ግድቡን የደረመሰችው ሶስት ቶን ይመዝናል በተባለ የጦር አውሮፕላን ቦምብም ነው። ግድቡ ከዩክሬን ድንበር በጥቂት መቶ ኪሎ ሜትሮች በምትገኘው ፖፖቭካ በተባለች መንደር አቅራቢያም ነው። ይሁንና ዩክሬንን በቤልጎርድ ዞን የማጥቃት እርምጃውን እያጠናከረች እንደሆነም መረጃዎች ያመላክታሉ። የዩክሬን ጦር ግን በጉዳዩ ላይ እስካሁን ያለው ነገር እንደሌለ ዜናው አመላክቷል። በሌላ ዜና ከኳታር ገንዘብ ተቀብለዋል የተባሉት የኔታናዊ ረዳቶች መታሰራቸው ተገለጸ። የእስራኤሉ ጠቅላይ ሚኒስትር ቤናሚን ኔታንያሁ በረዳቶቻቸውና በኳታር አለ የተባለውን ግንኙነት አስመልክቶ ፖሊስ የጀመረውን ምርመራን አውግዘዋል። ረዳቶቻቸውን አስመልክቶ ለፖሊስ ምስክርነታቸውን የሰጡት ጠቅላይ ሚኒስትር ኔታንያሁ ውሃ የማይቋጥር ሲሉም አጣጥለውታል። የኔታንያሁ አማካሪያቸውና የቀድሞ ቃል አቀባያቸው ሰኞ ዕለት በቁጥጥር ስር የዋሉት የባህረ ሰላጤዋን አገር ገጽታ ለመገንባት ገንዘብ ተቀብለዋል፣ በሚል የተከፈተባቸው ምርመራ ጋር ተያይዞ እንደሆነም ተገልጿል። ሁለቱም ባለስልጣናት ምንም አይነት ጥፋት አልፈጸምንም ሲሉም አስተባብለዋል። ይሁንና ፖሊስ ስማቸውን ይፋ ያላደረጋቸውና ረዳቶቻቸውን እስር እገታ ሲሉ የጠሩት ኔታናየው አክለው ምንም አይነት ኬዝ የለውም ብለዋል። ይሁን እንጂ በሐማስና በእስራኤል መካከል በተደረሰው የጋዛ ተኩስ አቁም ስምነት ቁልፍ አሸማጋ የሆነችው ኳታር በበኩሏ በባለስልጣኗ የስም ማጥፋት ዘመቻ ስትልም አጣጥሏለች። ይህ በእንዲህ እንዳለ ኒታናዮ በእስራኤል እየተከተሏቸው ባሏቸው ፖሊሲዎች ምክንያት የተነሳባቸው ተቃውሞች እየተቀጣጠሉ ባሉበት ወቅት ነው ይህ የተሰማው ሲል ቢቢሲ ዘግቧል። በሌላ መረጃ የእስራኤሉ ጠቅላይ ሚኒስትር የዓለም አቀፉን የጦር ፍርድ ቤት የስር ማዘዣ ቸል በማለት ወደ ሃንጋሪ መጓዛቸው ተሰምቷል። እስራኤል በጋዛ እያደረሰችው ያለችው የጦር ወንጀል ተከትሎ በዓለም አቀፉ የጦር ወንጀለኞች ፍርድ ቤት የእስር ትዕዛዝ የወጣባቸው ቤንያሚን ኔታንያሁ የአራት ቀናት የሥራ ጉብኝት ለማድረግ ሃንጋሪ መግባታቸው ተሰምቷል። ይሁንና ሃንጋሪ የጦር ወንጀለኞች ፍርድ ቤት መስራች አባል እንደመሆኗ በፍርድ ቤቱ የእስር ትዕዛዝ የወጣበት ማንኛውም ግለሰብ ወደ አገሯ ከገባ አሳልፋ የመስጠት ግዴታ አለባት። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በበኩላቸው አገራቸው ኒታናዮን ለመቀበል ዝግጁ መሆኗና የፍርድ ቤት ትዕዛዙንም እንደማታከብር አስታውቋል። ከኳታር ገንዘብ ተቀብለዋል የተባሉት ረዳቶቻቸው መታሰራቸውን ተከትሎ በአገር ቤት የፖለቲካ አጣብቂኝ ውስጥ የሚገኙ ኒታናዮ ኦርባንን ለማናገር ወደ ሃንጋሪ መግባታቸው ተዘግቧል። ፖሊስ ስማቸውን ይፋ ያደረጋቸው ረዳቶቻቸውም እስር እገታ ሲሉ የጠሩት ኒታናዮ አክለው ምንም አይነት ኬዝ የለውም ብሏል። ሐማስና በእስራኤል መካከል በተደረሰው የጋዛ ተኩስ አቁም ስምነት ቁልፍ አሸማጋይ የሆነችው ኳታር በበኩሏ በባለስልጣና በኩል ጉዳዩን የስም ማጥፋት ዘመቻ ስትልም አጣጥለዋለች። የተወደዳችሁ ቤተሰቦቻችን የከላይ የምትመለከቱት አዛራስ ሚዲያ ኒውስ በኢትዮጵያ በቀጠናችንም በዓለም ዙሪያ ወቅታዊ ትኩስና ታማኝ መረጃዎችና ትንታኔ መረጃዎችን ከሁለት ዓመት በላይ ለእናንተ ስናደርሳችሁ የቆየነው ቻናላችን ባልተጠበቀ ምክንያት ተዘግቷል። በእናንተ በኢትዮጵያውያን ቀና ልብ ሁኔታው ሳይገድበን በአዲስ መንፈስ ብርታት ተጠናክረን ትሩዝ ኢትዮጵያ በሚል በዚህ ቻናል እንደ አዲስ በመምጣት በተለመደው ኢትዮጵያዊ ተግባራችን ላይ አዳዲስ መረጃዎችን ለማድረስ በመዝናኛ፣ በአስገራሚ መረጃ፣ በወቅታዊ ጉዳይ ትንታኔ ዘገባ ከዜና መረጃዎች ጋር እንደ አዲስ ተመልሰናል። ከቡራን አድማጮች ይህንን አዲሱን ቻናሊን እየገባችሁ ሰብስክራይብ ለዩትራሽ እንዲሆን ሼር በማድረግ በማበረታታት እገዛችሁን አሳዩኝ። ለምታደርጉልኝ ድጋፍ ሁሉ ልባዊ ምስጋና የድረሳችሁ። በሌሎች ባላዲስ መረጃዎች እስከምንገናኝ በእያለንበት ያለም ዳርቻ ቸርንቆይ